ዛሬ ቀኑ 25 ሁለተኛ ወር 2018። ይህን ቀን ክብር ደስ ይበል የነበረው ያታላቅ ድሩማይ ዛሬ ይንቀሳቀስ ለእኛ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ። ለእኛ ከጥንት የነበረው ያታላቅሩ ማይ ዛሬ የሚንቀሳቀስ ለእኛ የኢየሱስ